የከንቲባዋ የልብ ቅንነት ብዙዎችን አስገርሟል፣ ብዙዎችንም እንባራይቷል። ይህንን ተግባር ተመልከቱት። እንዲህ ነው ቅንነት። ቲክቶከር ሻማር በሕግ ቁጥጥር ስር ውሏል። ዛሬ በመዲናዋ የደንብ ልብስ መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። የአዲስ አበባ ከተማ አስተዳደር ብደንብ ማስከበር ባለስልጣንን መለያ አስመስለው በመልበስ ህዝቡን ሲያሳስቱ ነበሩ የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸው የከተማ ፖሊስ አስታውቋል። ዛሬ የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርኮስ ታደሰ ለፋና ዲጂታል እንዳሉት ተጠርጣሪዎቹ የደንብ ልብሱን አስመስለው በመልበስ የባለ በስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ ሰርተዋል ብለዋል። ግለሰቦቹ በዚህ ህገወጥ ተግባራቸው በርካታ ሰዎችን ማሳሰታቸውን ነው የገለጹት። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም አመላክተዋል። የቀድሞዋ የኢትዮጵያ ጥናት ኢንስቲትዩት ዳይሬክተር የነበሩት ፕሮፌሰር ኤልሳቤጥ ወልደ ጊዮርጊስ በዛሬው ዕለት በአዲስ አበባ ዩኒቨርሲቲ የሽኝት ስርዓት ተከናውኖላቸዋል። የቀብር ስርዓታቸውም በዛሬው ዕለት ተፈጽሟል። በሀገራችን በአክቲንግ እና በፕራንክ ስም የሚደረጉ ማጭበርበሮች እንደቀጠሉ ናቸው። እቺ የምትመለከቷት እህታችን ከሰሞኑ በሶሻል ሚዲያው ላይ አረብ ሀገር ሆኜ ለባሌ የራኩትን ገንዘብ ባሌ ከዳኝ፣ ባሌ በልቶኛል ስትል አጋርታ ነበረ። ይህንንም በብዙ ማህበራዊ ሚዲያ ላይ ሲቀባበሉት ነበረ። እኔም ቪዲዮ ሰርቼበት ነበረ። በዚህም ደግሞ ብዙ ሰዎች አዝነውላት አይዞች ሲሏት ነበረ ታዲያ ዛሬ ባደረሰችን መልእክት ይህ ነገር ውሸት ነው፣ በእኔ አልደረሰብኝም፣ ብዙ ሴቶች እንዲማሩ አስቤ ነው። ግን በዚሁ አጋጣሚ የአክቲንግ ችሎታዬን ለማሳየት ያህል ነው ስትልም ነግራናለች እህታችን።